እንቅልፍ መቶ ቢሽ እንዴ? ተኝታ ነበር። ሜላቲ እንዴት ነሽ? ሰላም በይ። ሰላም ፓስተር ኮጆ፣ እኛ ከሌላ አካባቢ የመጣን ፓስተሮች ነን። ስላገኘን በጣም ደስ ብሎናል። ያው በብዛት በሚሸጠው ፓስተር ኮጆ ፈዋይ ሳሙና ብዙዎችን ካለ ከመማቸው እንደፈወስክ ሰምተናል፣ እና እኛ የፈለግን ሶስት ደርዘን ፈዋይ ሳሙና ካንተ ገዝተን የእኛ አባሎች ለመፈወስ ነው ለፈው ውስጥ ነው የመጣችሁት። ያው እኔ ፓስተር ኮጆ የባረኩትና የምሽጠው ሳሙና ሰዎችን ከአጣታቸው ከህመማቸውና ከችግራቸው ይፈውሳል። በነገራችን ላይ የኔ ሳሙና በጣም በወድ ዋጋ እየተፈለገ ነው። ስለዚህ አንዱን ፍሬ ሳሙና የሚሸጠው በ5000 ብር ነው። ዋጋው በጣም ቅናሽ ነው። ያው አንድ ደርዘን ሳሙና በውስጡ ስልሳ ፍሬ ፈዋይ ሳሙኖችን ይይዛል። ስለዚህ የእኔ አንድ ደርዘን ፈዋይ ሳሙና ዋጋ 300000 ብር ነው። እናም አሁን ደሞ እናንተ የፈለጋችሁትን የሶስት ደርዘን ፓስተር ኮጆ ፈዋሽ ሳሙና ዋጋ 900 ሺህ ብር ነው። በነገራችን ላይ የተፈላጊ ፈዋሽ ሳሙና አጠቃቀሙ በጣም ቀላል ነው። ያው በፈዋሽ ሳሙና ገላችሁን ስትታጠቡ፣ ሰውነታችሁንም ከማንጻት አልፎ ኃጢአታችሁን፣ ችግራችሁን እንዲሁም ደሞ ህመማችሁን አብሮ ያነጻላችኋል እሺ አጅሬ ብሬን ሳከፍለኝ የምታመልጥ መስሎ ነበር። ምናልሽ ቆይ ቆያንቺ፣ ማነሽ ማታ ትዝ አለ የኔት? ይሄውልሽ ማታ ስላልሽው ነገር ምንም አላውቅም ባዩን ሳይስ ሳትታመም ያቀሪም በዛ ላይ አለባበስሽ መጥፎ ነው። ስለዚህ እኔ ፓስተር ኮጆ በሳሙና ይፈውስሻለሁ። ተው እንጂ እዛ ከባለ ሱቁ ሸምሱ ጋር ተጫርተ በምታመጣው ዲቫ የልብስ ሳሙና ልትፈውሰኝ ባልሆነ። በል አሁን ቀልዱን ተወውና ሌላ መጥፎ ነገር ከመፈጠሩ በፊት ትናንት ማታ ከኔ ጋር ያደርክበትን ሂሳብ ክፈል። ምን ዲቫ ሳሙና? አዎ ኮጆ በአምስት ሺህ ብር ፈዋሽ ብሎ የሚሸጠው ሳሙና ሸምሱ ጋር በስልሳ ብር የሚሸጠው ዲቫ የልብስ ሳሙና ነው። ግን ሳሙናውን በድጋሚ በራሱ አርማ ስለሚያሽገው ሰው አያውቅበትም። ዞሮ ዞሮ እኔ ስለዚህ አያገባኝም። አሁን ከኔ ጋር እንዳደረ የሚያሳይ ቪዲዮ ላሳያቸው ከዛ አጭበርባሪ ሌባ መሆኑን ትረዳላችሁ። ይኸው ማስረጃው። ኦ ኮጆ አንተ ሌባና አጭበርባሪ ፓስተር ትሆናለህ ብዬ አስቢው አላቅም ነበር። ለማንኛውም ስራ ለሁሉም ሰው እናገራለሁ። ከዛ ዋጋ ታገኛለ። አገኛለህ ኧረ ተው በከችሁ፣ አንዴ ላስረዳችሁ። ሄ የባክሽ ቪዲዮን አጥፊው፣ እባክሽ አንቺ ማትረቢ፣ በኢየሱስ ስም ወጋውሽ፣ ወጋውሽ፣ ቆያው ምን ልሰራ ነው? ወይኔ ጉዴ ብራዘር ሰላም ነው። ለአገሩ አዲስ ትመስላለህ። አው እውነት ነው፣ በቅርቡ ነው ከውጭ የገባሁት። እረ ደስ ይላል። እና ዲያስፖራ ነህ? እውነት ነው እውነት ነው። በነገራችን ላይ አንድ ቆንጅዬ አለችኝ፣ ያስተዋውቅሃለዋ። በጣም ደስ ይለኛል። ለመሆኑ ከአውሮፓ ነው ከአሜሪካ ነው የመጣኸው? አይ ከሱዳን ነው የመጣሁ። እውነት አይ መቼሽ በቃ ብራዘር፣ እና እህት መቼ ነው የምታስተዋውቀኝ? አረ እባክን፣ እህት የለኝም። አሁን አስተዋውቅሃለሁ፣ ስለተላለብን። እንዴ፣ ያለኝ መስሎኝ ነው። ታላግጣለህ እንዴ? ቴ አንተ ራሱ ሙት ይዛለህ እንዴ? ከሱዳን መጣህ፣ ዲያስፖራ ነኝ ስትል ስደተኛ ነኝ አትልም እንዴ? አረ ምንሽ ብራዘር፣ በቅንጭልሽ ነው እንደ የምታስ። ዲያስፖራ ማለት እኮ ስደተኛ ማለት ነው። ቲ እርጎ ዘንበ ምንድን ነው በመሃል ጥልቅ የምትለው አርፋ አትቀመጥም እንዴ አይዞ እሺ ብራዘር እኔ ታስተዋውቃለሁ ለመሆኑ ከሰሜን ነው ከደቡብ ሱዳን የመጣው ከደቡብ ሱዳን ነው እረፍ ላይ መችሽ ብራዘር ለካቴ ያግብታለች ለማንኛውም ትገርማላችሁ እናንተን ለመታዘብ እንጂ ከሱዳን አይደለም የመጣው አረ እህቴ ደወለችልኝ መሰለኝና ከየት ነው ከሊቢያ ነው ትንሽ ከማትረባ ሰው ጋር ጊዜን ማባከን ልጄ። ትንሽ ብቻ ነው የቀረን። እየደረስን ነው፣ እየደረስን ነው። ወይኔ ልጄ፣ እዛ ጋር ሽፍታው ይታይሻል። በቃ ግመላችንም ወርቃችንን መወሰዱ ነው። ተስፋም የለን። አይ ችግር የለውም። በቃ አባይ፣ ቢያንስ ወርቃችን እንኳን ማጥፋት እንችላለን። እነሱ እኔን መፈተሽ የማይችልበት ቦታ ላይ ደብቀዋለሁ። አሁን እየመጡ ነው ማለት ነው። አሁኑኑ ያላችሁን እንዳለ አምጡ። አሁኑን እንዳለ ያላችሁን አምጡ አምጡ። እባክህ ምንም ነገር አታድርገን። ይሄ ግመል ብቻ ነው ያለን። እሱንም ቢሆን አምጡት። በቃ እናንተ ሂዱ። አባዬ፣ ለምንድን ነው ያዘንከው ወርቃችንን እኮ አድርፈናል? ለምን እንዳዘንቅ ምንም ሊገባኝ አልቻለም። እሱስ ልክ ነሽ። እናትሽ ብትኖር ደግሞ ግመሉንም ታሳልፍልን ነበር። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁ እንዳደረሱ እስከዚህ ሰዓት ስለ